ምዕራፍ 19 የቅድስናና የፍትሕ ሕግ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች ማኅበር ሁሉ እንዲህ በላቸው፣ እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ። ከእናንተ እያንዳንዱ አባቱንና እናቱን ይፍራ፣ ሰንበታቱንም ጠብቁ። እኔ እግዚአብሔር አምላካችሁ ነኝ። ጣዖታትንም አትከተሉ፣ ቀልጠው የተሠሩትንም የአማልክት ምስሎች ለእናንተ አታድርጉ። እኔ እግዚአብሔር አምላካችሁ ነኝ። የድኅነትን መሥዋዕት ለእግዚአብሔር ስትሰዉ ንጹሕ አድርጋችሁ ሰዉት። በምትሰዉበት ቀንና በነጋው ይበላል እስከ ሦስተኛውም ቀን ድረስ ቢተርፍ በእሳት ይቃጠላል። በሦስተኛው ቀን ቢበላ ጸያፍ ነው፣ ተቀባይነት የለውም። የበላውም ለእግዚአብሔር የተቀደሰውን ነገር አርክሶታልና ኃጢአቱን ይሸከማል። ያም ሰው ከሕዝቡ ተለይቶ ይጥፋ። የምድራችሁንም መከር በሰበሰባችሁ ጊዜ የእርሳችሁንም አጨዳ አታጥሩ። ስታጭዱም የወደቀውን ቃርሚያ አትልቀሙ። የወይንህን ቃርሚያ አጥርተህ አትቃርም። የወደቀውንም የወይንህን ፍሬ አትሰብስብ። ለድዎችና ለእንግዶች ተወው፣ እኔ እግዚአብሔር አምላካችሁ ነኝና። አትስረቁ፣ አትዋሹም፣ ባልንጀራችሁን የሚቀማም አይኑር። በስሜም በሐሰት አትማሉ፣ የአምላካችሁን ቅዱስ ስም አታርክሱ። እኔ አምላካችሁ እግዚአብሔር ነኝና፣ በባልንጀራህ ግፍ አታድርግ፣ አትቀማውም። የመዋተኛው ዋጋ እስከ ነገ ድረስ በአንተ ዘንድ አይደርብህ። ደንቆሮውን አትስደብ፣ በእውርም ፊት እንቅፋት አታድርግ። ነገር ግን አምላክህን እግዚአብሔርን ፍራ። እኔ አምላክህ እግዚአብሔር ነኝ። በፍርድ አመፃ ብታደርጉ አታድርጉም። በፍርድ አመፃን አታድርጉ። ለድሃ አታድላ፣ ባለጠጋውንም አታክብር። ነገር ግን ለባልንጀራህ በእውነት ፍረድ። በሕዝብ መካከል በሸንጋይነት አትዙር። በባልንጀራህም ደም ላይ አትቁም። እኔ እግዚአብሔር አምላክ ነኝ። ወንድምህን አትበድለው፣ በልብህ አትጥላው። በእርሱ ምክንያት ኃጢአት እንዳይሆንብህ ባልንጀራህን የምትነቅፍበትን ንገረው ገሥጸውም። አትበቀል፣ በሕዝብህም ልጆች ቂም አትያዝ። ነገር ግን ባልንጀራህን እንደ ራስህ ውደድ። እኔ እግዚአብሔር አምላክ ነኝና ሥርዓቴን ጠብቁ። በበሬህ በባድ ቀን በር አትረሱ። ሥርዓቴን ጠብቁ። በበሬ በባዕድ ቀንበር አትረሱ። በወይን ቦታ የተለያየ ዘር አትዝራ። ከሁለት ዐይነት ነገር የተሠራ ልብስ ኀፍረት ነውና አትልበስ። ማናቸውም ሰው ከሴት ባሪያ ጋር ቢተኛ እርሷም፣ ለባል የተሰጠች ዋጋዋም ያልተከፈለ አርነት ያልወጣች ብትሆን ቅጣት አለባቸው፤ አርነት አልወጣችምና አይገደሉም። እርሱም የበደሉን መሥዋዕት አውራ በግ ወደ እግዚአብሔር ወደ ምስክሩ ድንኳን ደጃፍ ያመጣል። ካህኑም ስለ ሠራው ኀጢአት በእግዚአብሔር ፊት በበደል መሥዋዕት በግ ያስተሰርየለታል፤ የሠራውም ኀጢአት ይቀርለታል። አምላካችሁ እግዚአብሔር ወደሚሰጣችሁ ምድር በገባችሁ ጊዜ የሚበላ የፍሬ ዛፍ ሁሉ በተከላችሁም ጊዜ ከርኩሰቱ ሁሉ ታጠሩታላችሁ። የሦስቱ ዓመት ፍሬም ርኩስ ነው፣ አይበላም። በአራተኛውም ዓመት ፍሬ ሁሉ ለእግዚአብሔር ምስጋና ቅዱስ ይሁን። በአምስተኛውም ዓመት ፍሬውን ብሉ፣ ፍሬውን ፍሬውም ይበዛላችኋል። እኔ እግዚአብሔር አምላካችሁ ነኝ። በተራራ ላይ አትብሉ፣ አትርከሱ። በወፍም አታሟርቱ። የራስ ጠጉራችሁን ዙሪያውን አትከርክሙት፣ ጺማችሁንም አትላጩ። ሰው ቢሞት ምላጭ ወደ ሥጋችሁ አታቅርቡ፣ ገላችሁንም አትንቀሱት። እኔ እግዚአብሔር አምላካችሁ ነኝ። ምድሪቱ ከግልሙትና ከርኩስነት እንዳትሞላ ሴት ልጅህን ታመነዝር ዘንድ አታርክሳት። ሰንበታትን ጠብቁ፣ መቅደሴንም አክብሩ፣ እኔ እግዚአብሔር አምላካችሁ ነኝና። ወደ መናፍስት ጠሪዎችና ወደ ጠንቋዮች አትሂዱ፣ እንዳትረክሱባቸውም አትፈልጓቸው፣ እኔ እግዚአብሔር አምላካችሁ ነኝና። በሽበታሙ ፊት ተነሳ፣ ሽማግሌውንም አክብር። አምላክህን እግዚአብሔርንም ምፍራ። እኔ እግዚአብሔር አምላካችሁ ነኝና። በአገራችሁ ውስጥ እንግዳ ከእናንተ ጋር ቢቀመጥ ግፋ አታደርጉበት። እናንተ በግብፅ ምድር እንግዶች ነበራችሁና። ወደ እናንተ የመጣ እንግዳ እንደ አገር ልጅ ይሁንላችሁ እርሱን እንደ ራሳችሁ ውደዱት፣ እኔ እግዚአብሔር አምላካችሁ ነኝና በፍርድ በመለካትም በመመዘንም በመስፈርም አመፃን አታድርጉ። የእውነትም ሚዛን፣ የእውነትም መመዘኛ፣ የእውነትም የፈሳሽ መስፈሪያ ይሁንላችሁ። ከግብፅ ምድር ያወጣዋችሁ እግዚአብሔር አምላካችሁ እኔ ነኝ። ሕጌን ሁሉ ትእዛዜንም ሁሉ ጠብቁ፣ አድርጉትም እኔ እግዚአብሔር አምላካችሁ ነኝና።